ሰላም ጤና ስጥልኝ። ወደ አድማጮቼ እህት ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የመጣሁት በተለያዩ ቪዲዮዎች ያለኝን አስተያየት ለመስጠት ነው። በቅድሚያ ግን በእውነት ነው የምላችሁ በሶፊ ወንድማችን ጋዜጠኛው በደረሰው በጣም አዝኛለሁ። እየተከታተልኩት አልነበረም፣ በአጋጣሚ ግን ትላንትና ባየሁት በጣም አዝኛለሁ። እንደዚህ በዚህ ደረጃ እንግዲህ ተመልከቱ አንድ ሰው ለንጹህ ለንጹህ መስራት ወይም ደግሞ ለንጹሀን መቆም እስከዚህ ድረስ ያደርሳልና በጣም በእውነት ነው የምላችሁ፣ በጣም ነው የከበደኝ ያየው ቪዲዮውን በቃ መጨረስ ሁሉን ነገር መጨረስ አልቻልኩም። ግን በደረሰበት ሁኔታ አዝኛለሁ። ግን ደግሞ ፈጣሪ ከሱ በላይ ማንም የለምና፣ ገዳይም አሻሪም እሱ ስለሆነ ፈጣሪ ይምረዋል ባይ ነኝ። የዚህ ሁሉ ህዝብ ጸሎት እርግጠኛ ነኝ የትም አይደርስም፣ ግን በደረሰበት ሁኔታ በጣም አዝኛለሁ። እህት ወንድሞቼ፣ እንግዲህ እንደተለመደው ይሄ ግጥሙ ከወደዳችሁት ሙሉውን በመጨረሻ ለቀዋለሁ። እሱን አዳምጡ። አስተያየታችሁን ስለ እሱም ጉዳይ ፈልጋለሁ አስተያየታችሁን ስጡኝ። እስኪ ይህችን ቪዲዮ አይተን እንመለስ። እህት ወንድሞቼ ምን ትልታላችሁ? ይሄን ቪዲዮ ምን ይባላል? እንዴት ሰው ልጅ በሰው ላይ እንደዚህ ይጨክናል! አይግርምም? በነገራችን ላይ እህት ወንድሞቼ ዋናው ይህም ቪዲዮ ያመጣውበት ምክንያት ምን መሰላችሁ? እንግዲህ ወንድማችን ሶፊ በሰራተኛው ነው እንደዚህ የተመረዘውና ይህ ትምህርት መሆን አለበት ለእያንዳንዳቸው ጋዜጠኞች፣ ለእያንዳንዱ ጀግኖች ወንድሞቻችን ይሄ ትምህርት መሆን አለበት። ሰራተኛዋ ሌላ ስታስገባ ወይም ሌላ ስትቀይር ምክንያቷን ማወቅ አለባት። በተቻላቸው መጠን ካሜራ ማድረግ አለባቸው። ትዜላችሁ እንደሆነ ከዚህ በፊት ብሩክ ብሩክ የስለኛ ሚዲያ ሰራተኛዋን ልትመርዘው ስትል በካሜራ ስላገኛት ተርፏል። አሁን እነሱ ማድረግ ያለባቸው እያንዳንዱን ነገር መከታተል፣ በቤታቸው ውስጥ ካሜራ ማድረግ አለባቸው። የዛንን ሰራተኛ ደግሞ በደንብ ማጥራት ማጥናት መቻል አለባቸው መጀመሪያ ከመግባቷ በፊት በተቻላቸው መጠን ተመልከቱ። አሁን እያንዳንዱ የሚያደርጉት ሴራ ምንድን ነው? በጣም በጣም በጣም ስለተጨናነቁ ስለ እነዚህ ልጆች ነፍስ ምንም እያሰቡ አይደለም። የሚገርመው ይሄ ነው። በቃ እንዴ እንኳን የሰው ልጅ ነፍስ ለማጥፋት በዚህ ደረጃ ሰው፣ እንስሳ እንኳን አብሮ ያሳደገውን አብሮ የኖረውን ሲያጣ ይሰማዋል። እነዚህ ሰዎች ተመልከቱ፣ በዚህ ደረጃ ነው። በእውነት እምላችሁ የወንድሜ እንደዚህ ሆኖ ሳየው ከልብ ከልብ አዝኛለሁ። ፈጣሪ ምረቱን ይስጠው። ግን ለሌሎቹም ትምህርት እንዲሆን ነው፣ አስተያየት እንድሰጡ ነው ይህንን ያቀረብኩበት ምክንያት፣ ሰራተኛ ሲቀጥሩ በተቻላቸው መጠን ማንንም ማመን የለባቸው። ምህርት ወንድሞች፣ ማንንም እነዚህ ጋዜጠኞች ማንንም፣ ይሄ ትምህርት ትልቅ ትምህርት እንዲሆን ነው። ለማንኛውም እስኪ ይህን ቪዲዮ አይተን ደግሞ ተመልሰን እንምጣ። በጣም ብዙ ፋይል ብዙ መረጃ ይዛችሁ የከባባድ ግን ይኸውልህ፣ ያልገባችሁ ነገር አቶ ጌታቸው ማለት እስከ ዛሬ በጣም ከባድ ከባድ ሰው ገጥሟችሁ ደግ ይችላል። አሁን አንተ እንድታስፈራራ ነው እንዴ ላኩ? ስለዚህ ምንም አያመጡም። ሰማኛለ እንደዛ ትበል ተው። አቶ ጌታቸው የተከበረ ሰው ነው። እንዴት እንደዚህ ትላለህ? እዚህ ኢንፎርሜሽን እንደደረስኩኝ አቶ ጌታቸው ጆሮ እንዲገባ አደርጋለሁ። አድማጮቼ እንደሰማችሁት ለሶፊ ወንድማችን እንዲመረዝ ያስደረገው በዚህ በማይረባ ዶክተር ጌታቸው የሚባል ባለሀብት ነው። እና ምን ጠረጠርኩ ማሰላቸው ይሄ ጌታቸው እና አቤልን የሚያጨናንቃቸው እዛም ደግሞ ፋይል እንዳይከፈትል ብሎ እሱ ይሆን ይህን ያደረገው ሚል ጥርጣሬ አደረብኝ። ለምን ልጆች ከተናገሩት አንጻር ሰውዬ በጣም ወንጀለኛ እንደሆነ በጣም እንደሚፈሩት ተናግሯል እና እናንተ ስለዚህ ጉዳይ ምን ትላላችሁ? ሶፊን ያስመረዘው ይሄ የምናውቀው ጌታቸው ነው ወይስ ሌላ ጌታቸው ነው? እስኪ ስለዚህ ምን ትላላችሁ እናንተ። እኔን ነው ልታስገድለኝ የነበረው አደለ? እኔን ነበር ልትገሉኝ የነበረው፣ ወይ በመድሀኒዐለም አንተ። ይሄው ይሄ ቦቶ እዚህ ላይ አለሁት እኔ እኔ ልትገልልኝ የነበርከው አንተ ነህ እኔ ነበር ልትገለኝ የነበረው አይደል? ለአንተ ነበር ለማስገደል ማን ነው የነበረው? በምን አይነት ስትራቴጂ ነበር? በጀት ተበጅቶ፣ በበጀት ውስጥ አንዳንድ ነገሮችን አመሻሽተን ከዛ እሱ እንዲመጣ በእኔ አማካኝነት እሱ እንዲመጣ አድርጌ፣ ያንን ነገር ደግሞ ለመፈጸም እሱን እንትን አጨነው ትላለህ ሰውን ለመግደል ነው ትለኛለ እንዴ? ምን አይነት ጭንቅላት ነው ያለ? አንተ ባይሉ አንተ ሰይጣን! ሰው ሰው ልታስገደለኝ ነበር። ከዛ ይዘኝ መጣው። አንተ እህት ወንድሞቼ እንግዲህ ይህንን ቪዲዮ መቼም በጣም በጉጉት ስንጠብቀው የነበረው ነው። ጉዱን አየን፣ ተመልከቱ። ሶስቱን ጀግኖችን ለመጨረስ ተዘጋጅተው በዚህ ደረጃ ሶስት ሚሊዮን ነው ፕላን ያደረጉት። እንግዲህ ምን እንደሆነ እንታወቃላችሁ። እኔ አሁን የፈራሁት እነዚህ ሰዎች ቢታሰሩም ይፈታሉ። አንዱን ሰውዬ ይህን ሶስት ሚሊዮን ከከፈሉ ከዛ በላይ ያላቸው ማለት ነው። እንግዲህ ስለዚህ የትኛው ህግ ነው እነዚህ ሰዎች የሚቀጣለን? ትሰማችኋላችሁ፣ ሁሌም ሲገቡ እኔ ምንም አልነግረም፣ ለምን እንወጣለን፣ ታስረን እንወጣለን እያሉ ነው እነዚህ ሰዎች። ታስረውስ ህግ ይቀጣቸዋሉ የሚለው ነገር በቃውን ዳውት እንዳደርግ አደረገ። በቃ ፍራቻ አለኝ። ወጥተው እንደገና አንበሳ ሁነው እንደገና ለሌላ ወንጀል የሚዘጋጁት ብዬ ነው የማስበው። ይሄ ሰውዬ በቃ በስነ ስርዓት ምንም ነገር ስሜት እንኳን ያለው አይመስልም። ከአነጋገሩ አንዳንድ ጊዜ ትረዱታላችሁ አይደለ? ሰው የፍራቻ ወይም የአዘኔታ ስሜት አለ። ይሄ እኮ በቃ ይሄ ደንበኛ ጨ ሰውን ሲገል የኖረ ነው የሚመስለው ምንም አልመሰለው። ተመልከቱ እና በእንደዚህ ደረጃ ነው አሁን ይሄ ይውላችሁ። ይህንንስ አም ያመጣውን ሰውዬ እዚህ ፊት ለፊት አገኘ ነው አየ ነው። ሌሎቹ ስ ፕላን የተደረገላቸው ለሁለቱ፣ እንደሰማችሁት ሌሎቹ ምንድን ያሉ በራሳቸው በራሳቸው ሰው ይሄ ነገር ይሰመርበት፣ በራሳቸው ሰው እንዲያጠፏቸው ነው የሚያደርጉት ያሰቡት። ለብሩኬ ይሄኛው በምን እንደሚገለው አናቅም፣ ለሌሎቹ ግን ይኸው ሲናገር እንደሰማችሁት በራሳቸው ሰው ነው እንዲያጠፏቸው የፈለጉት። ስለዚህ አሁን እኔ በእውነት ነው የምላችሁ፣ አቤልም ልዑልም በጣም በጣም መጠንቀቅ አለባቸው። ምን እንደሚያደርጉ ባላቅም፣ እኛ ግን አስተያየት መስጠት አለብን። ማንንም ማመን የለባቸው። ምግብ የለ፣ መጠጣት የለ፣ ጓደኛ የለ፣ እናት የለ፣ አባት የለ። በቃ አሁን ሁሉም ሁሉም ሰው ነፍሴ ነፍሴ የሚልበት ጊዜ ስለሆነ ማንንም ማመን የለባቸውም ብዬ ነው የማስበው። ቢቻል የራሳቸውን አብስለው ቢበሉ የሚችሉ ከሆነ እንደው ጊዜ ካላቸው የሆን ነገር ቢበሉ ነገሮቹ እስኪያልፉ ድረስ ነገሩ እስኪጣራ ነገር ነገሩ ፈጣሪ እስኪያበርደው ድረስ የራሳቸውን ነገር ኩክ ቢያደርጉ፣ የራሳቸውን ነገር ቢመገቡ እንደኔ እንደኔ እመርጣለሁ። ግን አስተያየት ስትሰጡ እህት ወንድሞች፣ እባካችሁ ማንንም አትመኑ የሚለውን ነገር በካፒታል በትል አስምሩበት። በራሳቸው ሰው ነው የሚየጎዷቸው ያሉት፣ በቃ በራሳቸው ተመልከቱ። አንድ ሰው ህይወትን አሸሽልሃለሁ፣ ሁሉን ነገር ቀይርላለሁ ሲባል ይሄ ለሰብአዊነት የሚባለው ነገር ይጠፋል። በቃ ህይወት እኔ እኔ ነፍሴ ነፍሴ የሚለው ነገር ጭንቅላታቸው ላይ ያቃጭላል። ስለዚህ እነሱ የሚተማመኑበት ገንዘባቸው ነው፣ የእኛ ሰዎች ደግሞ የሚተማመኑበት ፈጣሪን ነው። ስለዚህ በእርግጠኛ ነኝ ፈጣሪ ያሸንፋል። ሆኖም ግን ከዚህ በፊትም እንዳልኩት እኛ ቤታችንን ዘግተን ነው ፈጣሪ ሰላም አድርገን የምንለው እንጂ ቤት ፈጣሪ ይጠብቃል ብለን መቼ ማንም ሰው በሩን ከፍቶ አያድርም። እኛ በምንጠቀነቀቀው ልክ መጠንቀቅ መቻል አለብን። ስለዚህ ወንድሞቻችንን እባካችሁ እባካችሁ ተጠንቀቁ ማለት መቻል አለብን። ማንንም ምንም ቢሆን ማመን የለባቸውም። ድሮ ድሮ እኔ ነበረ እናት ምናምን፣ አሁን ጊዜ ማንንም ማመን የለባቸው በቃ። ካለባቸው አንጻር ካለባቸው እነዚህ ወንጀለኞች ጥንካሬ አንጻር ማንንም ማመን የለባቸው በቃ። አሁን እንደ ድሮ አይደለም። ኪችን ገብቶ እንጨት ቆስቁሶ አይደለም ምግብ የሚሰራው በኤሌክትሪክ በምናምን ነው። ነገሮቹ ተቀይረዋል። አሁን ያለንበት ጊዜ፣ ስለዚህ ራሳቸው ኩክክዶ መብላት መቻል አለባቸው። በሆነ በሆነ ነገር መልመድ መቻል አለባቸው። እነዚህ ወንድሞቻችን ነፍሳቸውን ለማዳን የሶፊ ሁኔታ እንዳይገጥመን ይህንን ነው ብዬ የምለው። እህት ወንድሞቼ፣ እናንተ ደግሞ የምትሉትም ስለዚህ ጉዳይ መስማት ፈልጋለሁ። በአጠቃላይ እንደው በዙሪያው በነዚህ በወንድሞቻችን የሚደረገው በእውነት ምላችሁ፣ ራሳችን እናዞረው፣ ራስ የሚያዞር ነገር ነው። በጸሎት የምንርዳቸው በአስተያየት በምናምን በዛ ነገር እንደግፋቸው። ላለው ሌላው አድማጮች እንግዲህ እስኪ ብሩኬ ጌታቸው ያለበት ቦታ አለ አሳይህ ብሎ ይህ ሰው ይወስዶታል። እኔ እንደው በእናታችሁ እንደው ነገስ ከእንቅልፌ ስነቃ ምን እንደምጠብቅ ታውቃላችሁ? በቃ ጌታቸው ተይዞ ማንን እንደያዙ አላቅም። እዚህ ቪዲዮ ላይ የተያዘ ሰው እናያለን ግን ጌታቸው ነው የሚለንና በቃ እሱን ነው የምጠብቀው። ጸሎት አድርጉ ሁላችንም። ነገ ጌታቸው መጨረሻ ቀን ያድርገው። በቃ የነዚህ ወንድሞቻችን ድካም ሰልች ትሆናል። በቃ የጌታቸው መጨረሻ ይሁን። ለነገሩ እነሱ አያልቁም፣ ብዙ ናቸው። ግን አንዱን ከነዛ ካሉት ከብዙዎቹ አንዱን እንኳን ማጠቃለያ ቢሆን ነገ ጌታቸው ተይዞ ለማየት ያብቃን ብዬ እላለሁ። እናንተስ ምን ትላላችሁ? ላዳመጣችሁኝ በዚህ አመሰግናለሁኝ። ይህን ይመስላል። ዛሬ የመቀረብኩት አስተያየት የእናንተን ደግሞ በጉጉት እጠብቃለሁ። እስከዛ ድረስ ባይ ወይ ሀገሪ